መሄድ በምትፈልገው ልክ እንድትሄድ እግዚአብሔር በርን ከፍቻለሁ፣ በኢየሱስ ክርስቶስ። አንተ ላይ የተለየ መንፈስ ስላየ የመጣሁ የዚህን ሰው ጉዳይ ወደ አራቱ አቅጣጫ በተንኩ ወደ ሰባቱ አውጉራት በተንኩ። አሸናፊ ነው። አሁን ፊት ሆነ። ስደት ትብላ አይደለም ያለችው እኔ ቁሱን ነው ግን ላዩ ላይ ማየው ምን አለ እዚህ እዚህ ፀጉርሽ ውስጥ ተፈንክቼም ነበር ማን ነው የፈነከተሽ ባሌ ግራ እጇን እንደዚህ ዘርግታ ቀጣዩ ለቅሶ ያንቺ ሆነ አለች እና በኋላ ይሄንን ዘር ላዩ ላይ ዘራች መጣች ባሏ ያለ ምክንያት ፈነከታት እስያስ እስያስ ነው ማርታ አንድ አብኔዘር አሜን ሁለት እነሱን ጨምሮ ላንተ ለሦስታችሁ የሚመጣ ቢዛ አሜን ውራ ሻዳላቦስ የሚገርም ነው። የመጨረሻ ከነሱ ጋር ነበርኩ። ያው እናንተ ሶስት ሆናችሁ በቢአይፊ ወንበር ስትሳፈሩ አዩ ሸይ ሸይ ፓያ በዛም በዚህም ላለው ነገር እየደከመ ሸክም የበዛለትን አንድ ወንድምሽን ደግሞ ምንም በማይታወቅ ሁኔታ ፓራላይዝ አድርጎ ቁጭ ለማድረግ የሚሰራበት መንፈሳ ያለው አድማሱ ወንጅሜ ነው ታላቅ ወንጅሜ ነው። አሁን እኛ ሁላችን ሁለት ሺህ አስራ ሰባት አለቀ። ለማለፍ ምንድን ነው የምንጠብቀው? መስከረም ሲመኝ ነው። ታጠብ ዘንብሌ ቢራ ባሻ ዳላቦት ሶኮሮቦሽ ሊባራ ባህዶ ነው ካ ለዚህ ከተማው ለዚህ ፎራም ብቻ ነው መጣው። አዎ፣ አንተን ለመገናኘት ነው የመጣሁ። ብዙ ዋጋ የከፈልክ በእግዚአብሔር ፊት ዘመናትን የኖርክ ዕድሜህን ለእግዚአብሔር የሰጠክ ተገፍተህ ያልወደቅ ግን በብዙ የተገፋ ልክ አሁን ላይ የተጻፈው በቂ ስለሆነ እንጂ ቀጥለን በስሜ ሚራፍ ብጻፍ እንኳን ሚበቃ ታሪክ፣ ሚበቃ ታምራት በአንተ ዘመን ሆኗል። አሁንም እየሆነ ነው። እንደገና አንድ ብዬ ነገሮችን እጀምራለሁ። ፕሮፌሳይ መሄድ በምትፈልገው ልክ እውነት ነው። እንድትሄጥ እግዚአብሔር በርን ከብቻ ነው። አሜን፣ ተቀብልኩኝ በኢየሱስ ክርስቶስ ነው። አንድ ቃል እንደ ቀልድ ተናግሬ እውነት ነው። ሰው ተነጥቋል፣ እውነት ነው። ሄዷል። አንተ ላይ የተለየ መንፈስ ስላየው ነው የመጣሁት። ያንተ ሹመት ደግሞ ሰው የሰጠው ሳይሆን እኔ ራሴ ነኝ የሾንኩ፣ አለ። አሜን፣ እውነት ነው። የማይሻር ሹመት ሰጥቻለሁ። አሜን፣ እውነት ነው። ካሁን በኋላ በዓለም ደረጃ እግዚአብሔር በዓለም አደረግ ሰው አረጋለሁ አሜን። 23 አመት በፊት ነው የተናገረኝ። ከሶስት ዓመት ጠብቅ ያለው ይህንን ነገር በአለም ደረጃ በአለም አደርግ አደርጋለሁ አለ። አልፌ ስትገልጠ፣ ያለ በየቦታው ስትወራ እሰማለሁ። አሜን ተቀበልኩኝ። ደመናትን የሚቆጣጠር ዝና እሰማለሁ። አሜን ተቀበልኩኝ። የዚህን ሰው ጉዳይ ወደ አራቱ አቅጣጫ በተንኩ፣ ወደ ሰባቱ አውግራት በተንኩ። ተቀበልኩኝ በኢየሱስ አሸናፊ። እውነት ነው፣ አሸናፊ ነው ስ አሸናፊ ነው፣ ስሚ አሸናፊ ነው፣ ስሚ። እግዚአብሔር በእጅ የማይጠፋ ብራን አስቀምጫለሁ። አሜን። ላትወርድ የምትቀጥልበት አሜን። እግዚአብሔር ሰው ጊዜው ይሄ ነው። አሜን። እግዚአብሔር ሰው አሁን በጣም በሚሊዮን የሚቆጠር ባጀት ሲመደብልኝ፣ አሜን። እግዚአብሔር ሰው ቀሰቀስኩ፣ አመንኩኝ፣ ተቀበልኩኝ። ዋራጃ ዳላ አንተን ካየው በኋላ በዚህ ባንተ ስም ከውጭ የሚመጣል ቢዛ ያለ አሜን፣ አሜን ተቀበሉ። እግዚአብሔር ሳይቆይ መንገድን ከፍቻለሁ አለ። አሜን ሸይ ከአባዬ ተቀበልኩኝ። በኢየሱስ ስም ለጥቂት ጊዜ ኢትዮጵያ ውስጥ አገለግለኛለ ከዛ ዓለም አቀፍ ወንጌላዊ አርግቼ ዓለምን አዞራለሁ ብለኸኛል ላይ አይደለ ወይ እና መቼ ነው የሚነሳው ይሄ ሰው እያልኩ ነው። በቃ ዋው አይ ኖ ዛሬ ደግሞ ርስታችሁንና መንገዳችሁን የያዘውን እግዚአብሔር በቀይ ያባረረው ዳግም እንዳይመለስ ከመንገዳችሁ ላይ እግዚአብሔር ገለበጠው። ቪዛ ጠብቅ፣ አሜን። በአጭር ጊዜ አልቋል፣ አሜን። መንገዲ መስመሪ ሁሉ ተለቋል፣ አሜን። ተቀበልኩኝ። ጸጋይ መቶ እጥፍ ጨምሯል፣ አሜን። ተቀበልኩኝ። ራሻ ዳላቦስ ተቀበልኩኝ። የእግዚአብሔር ሰው ቪዘው ሲመጣ ግን፣ አሜን። ማርታ አንድ አብኔዘር ሁለት፣ እነሱን ጨምሮ ለአንተ ለሶስታችሁ የሚመጣ ቢዛ ራሻ ዳላቦሳጋ ዳላቦራባ የሚገርም ነው። የመጨረሻ ከነሱ ጋር ነበርኩ፣ ከነሱ ጋር ነበርኩ። እሷ ቤት ነው ይሄ ወደዚህ አሁን ስፖንሰር የሆነኝ ሰው ማለት ነው። እሺ ወደ አንተ ጋር እንድመጣ ስፖንሰር ያደረገኝ ሰው እሺ፣ እሷ ቤት ነው የጸለይኩለትና ማ ቤት ማርታ ቤት ያው እናንተ ሶስት ሆናችሁ በቢአይ ፊ ወንበር ስትሳፈሩ ፓያዶላ ቦስ ከዛሬ ቀን ጀምሮ የተመረጠ ነገር የእናንተ ነው። ማርታ ቤት ማለት ነው። ማርታ ቤት በቃ እግዚአብሔር እሱን ልጅ ይጠቀምበታል። አንቺ በር ትከፍችለታለች፣ ቀድመ አንቺ ወደ ውጭ ትሄጃለች፣ እሱ ተከትሎ በር ትሆኝለታለች፣ አልኳትኝ አሁን ትንቢት ነገር አዎ ትንቢት፣ አቤኔዘር ብዬ አንተ ላይ የእግዚአብሔር ትልቅ አጀንዳ አለ። እውነት ነው እግዚአብሔር ሰው ሳትሸነፍ የምትኖር የማሸነፍ አሁን ለአንዴና ለመጨረሻ እግዚአብሔር በርን ከፈታ። አሜን፣ ተቀበልኩ አመንኩ፣ ተቀበልኩኝ። እቺ መድረክ እኔ ጌታን በሚሰብክበት እዚህ መድረክ ላይ አሁን በዚህ ዘይት ነው እጅን ምትታጠብ። አሜን፣ ታጠብ። ዝም ብለ ይራባሻ ዛላቦ ሶኮሩቦሽ ሊባራባህዶ ሴካ ቻ ቻ ልጅ ሰላምኔ ያልከው ሰው ሁሉ ከካንሰር እስኪፈወሱ ነው ያለ ጌታ የሞተ ከበጄ ተነስቷል። አለም ገና ላይ የሞተች ሕፃን ልጅ ተነስታለች። ያለ ፍሬ የተወለደ ልጅ ጸልዬለት በዘይት እንዲቀብቼ ዶክተሩ ምን ምንድን ነው አላምንም እንዳለ ላለ ዶክተሩ ጥቁር አንበሳ መቶ ሺህ ብር የተከፈለበት ዋው ከዚህ ቀን ጀምሮ የባሰ ነገር፣ አሜን። የእግዚአብሔር ሰው አሜን። ከዚህ በኋላ የእግዚአብሔር ትልቅ ኃይል አሜን። የኃይሉ መገለጫው ነው የእግዚአብሔር የስሙ ኃይል አሜን። የመንፈሱ ኃይል ሞቴ በአጥንትም እስኪሰራ ድረስ ኤልሳ አጥንቱን አይደለም ሰው ነው የቀሰቀሰው። በመጽሐፍ ቅዱስ ላይ እንዲህ በቀይ እሷን ፓርት ማለት ነው እሺ። ኤልሳ በሞት ያስነሳውን ፓርት ማለት ነው። እሷን ብቻ ለይቼ በመጽሐፍ ቅዱስ ላይ በቀይ ፓርከር አድርግቼባታለሁ፣ አለ በአጥንት ምስራቅ። እባክህ እዚህ በኋላ አሜን ነው አሜን፣ ተቀበልኩኝ በኢየሱስ አሜን። ኤልያስ ኦራ ባሻ ለህዝብ አይደለም የእግዚአብሔር ሐሳብ የሌለውን መንግስት እስከ ማፍረስ ነው የተቀባሁት እኔ እግዚአብሔር ከዛሬ ቀን ጀምሮ በመንግስታት ላይ ይሾማችኋል። አሜን። እግዚአብሔር የክብሩ መገለጫ የኃይሉ መገለጫ ታዳላ ቦስ። አሜን። አንተ ነህ፣ አለቀ፣ ተፈጸመ። አንቺን አይዞሽ እንዳልልሽ አሳልፈሻል። አሁን ደግሞ ጌታ እኔ አለውልሽ አለ በዚህ እድሜ ተሰቃይተሽ አንገደብተሽ ወልደሽ እንኳን ሳታርፊ ልክ ነው። ሰው ጋደም ብሎ ተኝቶ በሚበላበት በሚጠጣበት ራሱን በሚያንከባከብበት ጊዜ አንቺ ፀሐይ ወራ እየጠጣሽ እውነት ነው። ስራ በስራ ድካም በድካም እውነት ነው። አራስ እንኳን ጨርቅ ላይ ጠቅለሽ ቤት አስቀምጠሽ ኮ ስትሮጪ እውነት ነው። አሁን ፌቷ ነው ይሁ ጽድት ብላ አይደለም ያለችው።

ምን አለ እዚህ እዚህ ጸጉርሽ ውስጥ? እንዳትቀጥሉ በሟርት የደነደኑ የዘጉ ሰዎች ና ያሉ እውነት ነው ጠላትሽ ባልሽ አይደለም ይፈነክትሽ እንጂ ጠላትሽ ባልሽ አይደለም ከሱ ጀርባ ከአንቺ ጀርባ ሁለታችሁም በትዳር እንዳትቀጥሉ የሚያስደግመዋል አንድ ቤታችን አንድ አይደለም ሁሌ ጥል ነው ሁሌ ጥል ነው በአሜት አሜት በቃ ዱላ ነው በቃ ቢላዋ አንስቶ ነው የሚያባርገኝ ገልሻለሁ እንዲህ ባረግሽ ማን አለሽ አንቺ አንድ ቦታ ሄደሽና የእርሽውን ቦታ ለቅሶ ነው እዛ ቦታ ደግሞ አንቺ ላይ ለዘመና ሲታስራ የቆየች ለቅሶ ቤት አለች እና ቀጥታ ወደ አንቺ ግራ እጇን ዘርግታ አንድ ነገር ተናገረች። ከዛ ለቅሶ ከመጣሽ በኋላ ባልሽ ምክንያቱ በማይታወቅ ሁኔታ ፈነከተች። ትክክል አይደል? ትክክል ከምን መተሽ ነው? ከለቅሶ ነው። ከለቅሶ ያው፣ እቺ ሟርተኛ ግራ እጇን እንደዚህ ዘርግታ ቀጣዩ ለቅሶ ያንቺ ይሁናለች እና ከኋላ ይሄንን ዘረ ላይ ዘራች፣ መጣች፣ ባሏ ያለ ምክንያት ፈነከታት። እሲያስ ነው ባልሽ ነው። ጌታ በኢየሱስ ስም የዚህን ሰው ልብ የሚጠቀም የሰፈር መዋልት ድግምት፣ እርግማን በኢየሱስ ስም ሰብሬ ያለው ልጆቻችሁን እንዳታሳድጉ። የት ሀገር ነው ልጆችሽ ያሉ? ጌዲዮ ከልጆችሽ መሀል በድንገት አንድ ሰው ነፍሱ ጠፍቶ ከብዙ ሀገር ሰው ተሰብስቦ እንዲሄድ የሆነ ፍላንን ጠላት ጨርሷል። አዲሱ ልጄ ነው፣ ሁለተኛ ልጄ ነው ጣላት ከልጆችሽም አርፈሽ ክብራቸውን እንዳታይ እንደናት ቁጭ ብለሽ እንዳታሳድጊ፣ እውነት በትዳርሽም በሰላም እንዳትኖሩ ሁሉ አቅጣጫ አወዛግቦ ግራ አጋብቶ ቁጭ ሊያደርግሽ ይፈልጋል። በዛም በዚህም ላለው ነገር እየደከመ ሸክም የበዛለትን አንድ ወንድምሽን ደግሞ ምንም በማይታወቅ ሁኔታ ፓራላይዝ አድርጎ ቁጭ ለማድረግ የሚሰራበት መንፈሳ ያለው ይሄን የሚያደርገው እሱ ነው ተብሎ አድማሱ ወንድ ነው ላ ወን ነው ሰው ለንቺ የሚደክመው እሱ፣ ለቤተሰብ የሚደክመው እሱ፣ ለራሱ የሚደክመው እሱ ነው። በሁሉ መሀል ነው እየተንጠለጠለ ያለው ግን ምንም በሌለበት እግሮቹን ለመያዝ ለማሰር፣ ቁጭ ለማድረግ እሱ ላይ የሚደገም መንፈስ፣ ለዚህ ሁሉ መነሻው እሱ ነው ተብሎ እንደዚህ እሱ ላይ የተቀነባበረ መሳሪያ ያየው እግዚአብሔር እንዳይሰለጥም ሰብር ያለዋል። ገና ሰው አደርጋቸዋለዋል። ገና አቆማቸዋለ። ገና የእናንተን በረከት በብዙ ቦታ ያሉትን ጠላቶችሽን ጭምር አሰማለዋል። የሱስ አሁን እያጠሽው ትዳር ነው እንጂ ጌታ አይደለም። እውነት ነው። ታስፋ አትቁረጪ። ምንም ከሌለበት አንችም ልጅ ነሽ። ገና ነሽ። ግን በበሽታ ብቻ በጭንቀት ብቻ በተመረመርሽ ቁጥር ይሄ ያለብሽ ይሄ ያለብሽ የተባለሽ ራስሽን ተስፋ ቆርጠሽ ልጆችሽንም ሳታሳድጊ በተዳርሽም ሳትኖሪ ኖሪ ለቤተሰቦችሽም ጭንቅ ሆነሽ እንድትቀሪ፣ ካንቺ ጀርባ የሚያስደግሙ አራት ሴቶች ናዩ። አራቱም ሴቶች ናቸው። አንድ በአንድ እነሱ ውስጥ ያለውን የባብ ገዳይ ያለው ልጆችሽ ገዴው ነው ያሉት ቤትሽ ገዴው ነው። እዛ ነው የምትኖሪው። ቡጌ ወንጀ የሚባል ሀገር ታውቂያለሽ? ሀገርሽ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ መሠረትሽን የረገመውን የሟርተኞችን ጭፍራ በተንኩ። ሳይቆይ ከፍ ያለ የልብስ ምድብ ሲሰጥሽ አየው። የሰው እጅ አታይም። ምንድን ነው የምትሰሪው? እኔ ልብስ ነው ልብስ። ትንሽ ትለያለች፣ ግን ፊቷን እንደዚህ የምትመስል ልጅ ታውቂያለሽ? ቃል ኪዳን ቃል ኪዳን ልጄ ነች። አይሏም ነው እሷ ነው የምትመስለው፣ እሷ ነው የምትመስለው። አዎ ነው በጣም ጽድት ያለች የእግዚአብሔር አገልጋይ ናት። አሜን ትዘምራለች። አሜን የባልሽን ቤተሰብ ብቻ ሳይሆን የነ ሄኖክን ቤተሰብ የሚያስጠላ አሜን አሜን ሄኖክ አባቴ ነው። የእሷን ጅማሬዋንም ፍጻሜዋንም እግዚአብሔር እነ ይጠቀማለዋል። የእግዚአብሔር ጦር ቃናል። አሁን የተረበሸ የአንቺ ኑሮ ፈጽሞ ሊረጋጋ ነው፣ እጅግ በጣም ያማረ ሊሆናል። በጌዲኦም በትውልድ ሀገርሽም በምትኖርበትም ሀገርም የእግዚአብሔርን ስም የሚያስጠራ ነገር በቤትሽ ይሆናል። አሁን እስካሁን የት ና ስባል ቦታ እየተቀየረ ነው አይደል? የሚነገረው አሁን ቅርብ ጊዜ የሚመጣ ሽማግሌ አለ ታቃባሉ። ከባልሽ ጋር ታረቂ። ባልሽ ለአንቺ እንደ ልጅ መታዘዝ ይጀምራል። የእሱን ልብ በድግምት ነው የዘጉት ቁልፍ አድርጓሉ። በኢየሱስ ጌታ ስም እነሱ የዘሩትን ከላዩ ላይ ነቅያለሁ። በእጅሽ ይገባል። ወደ ጌታ ይመለሳል። አሁን አትሄጂ እሺ። ሁለተኛ ዙር ሽማግሌ ስመጣ ሂጂ። አሁን ለመጀመሪያ ስመጡ፣ ሁለተኛው ላይ ደግሞ ታረቂ፣ ሶስተኛው ላይ እሺ። ከልጆችሽ አንድም እንዳይሞት በኢየሱስ ደም ሸፈንኳቸው። አሜን፣ አሜን። አሁን እኛ ሁላችን 2017 አለቀ ለማለት ምንድን ነው የምንጠብቀው? መስከረም ሲ ነው ወይ ነጂሽ ይህንን ስም እነሱ በየጠንቋይ ጓዳ ነው የቀበሩት። እኔ ደግሞ አደባባይ ላይ ሰቅያ ነው ከፍ ባሌ። በክብር ሰገነት ላይ አስቀምጭ ያለው አንሳት፣ አንዴ እንኪ ይህን አይል ተቀባይ በኢየሱስ ስም።